ይህ ህያው ምስክር ነው። ሰላም ለእናንተውን ተመልካቾቻችን፣ እንደምንከረማችሁ። ይህ በየሳምንቱ ወደ እናንተ የሚቀርበው ህያው ምስክር ቴሌቪዥን ዝግጅታችን ነው። ሳምንቱን ጠብቀን እንደገና መልሰን ተገናኝተናል። ፕሮግራማችንን የተከታተላችሁ ስለምታዩ በጣም እናመሰግናለን። በኢቫንጀሊካል ቴሌቪዥን እንደዚሁም ደግሞ በሲኤምኤን ቲቪ ዩቲዩብ አድራሻ እየተካተላችሁ የምትገኙ ተመልካቾቻችን ሁላችሁም፣ አስተያየቶቻችሁ፣ መልክቶቻችሁ እየደረሱን ይገኛሉ። በተለይ ደግሞ በኤቫንጀሊካል ቴሌቪዥን በአየር ላይ እየተካተላችሁ የምትገኙ በአፍሪካ በኢትዮጵያ የምትገኙ በየገጠሩ ውስጥ የምትገኙ ሁላችሁም የምትልኩልን መልእክት እየደረሰን ይገኛል። አንዳንዶቻችሁ ስልክ ሲደወል አናነሳም እያላችሁ አታነሳም እያላችሁኝ ነው። ስልክ አትደውሉ፣ በተሻለ መጠን በጣም ብዙ ስልክ ነው የሚደወለው። እንደምታውቁት ብዙ ፕሮግራሞች ስለማዘጋጅ፣ ያንን ሁሉ ለመመለስ በጣም ያስቸግረኛል። ነገር ግን አጭር የጽሑፍ መልእክት ብትልኩልን፣ በዛ እናንተን ማስተናገድ ይችላል ማለት ነው። ለማንኛውም ዛሬ በአዲስ እንግዳ ወደ እናንተ መጥቻለሁ። የዛሬ እንግዳይ ፓስተር ገረመው በቀለ ነው። ፓስተር ገረመው በቀለ ከስዊድን ሀገር ነው የመጣው። እንግዲህ ከስዊድን ሀገር ከመሄዱ በፊት በኢትዮጵያ በሙሉ ወንጌል ቤተክርስቲያን ያገለግል ነበረ። እንግዲህ ታሪኩን እራሱ ይነግረናል። ዛሬ በመካከላችን ስለተገኘ እናመሰግናለን። ፓስተር ገረመው በቀለ እንኳን ደህና መጣ። እንኳን ደህና ቆያችሁኝ ወንድም ተስፍሽ እንግዲህ ህያው ምስክር ዝግጅታችን ላይ ነው የቀረብከው እና ጊዜ ሳናባክል እንግዲህ ያንተን የህይወት ምስክርነት ሰዎች ለመስማት በጣም ጓጉቷልና፣ በጣም በገጠር በከተማ በየወረዳው የሄደ ወንጌልን ያገለገለ የሚያገለግል ከኢትዮጵያም ወደ አውሮፓ ሄደው በጀርመንም በስዊድንም ጌታን ያገለገለ ወንድም እያገለገለ የሚገኝ ወንድም ነው። በስዊድን ደግሞ ቤተክርስቲያን እንደምትመራም አውቃለሁና እዛ ስላለውም ጥቂት ንገረንና ወደ ምስክርነት እንገባለን። እሺ፣ በመጀመሪያ እንግዲህ ይህን እድልና ይህን መልካም አጋጣሚ ስላገኘው በመጀመሪያ እግዚአብሔርን አመሰግናለሁ። ቀጥሎ ደግሞ ወደዚህ ቦታ መጥቼ ይህን ኢንተርቪው ለማቅረብ እንድችል ይህን እድል የሰጠኝ ደግሞ አንተን ወንድሜን ተስፊን በጣም ላመሰግን እወዳለሁ። ጌታ ይባር ክልል እፈልጋለሁ። እንግዲህ ወደ ስዊድንም ወደ ጀርመንም ከመሄዴ በፊት በኢትዮጵያ በብዙ ቦታዎች አገልግያለሁ። በተለይ ደግሞ መነሻ የሆነው አገር ሀረር ነው። ከሀረር ሙሉ ወንጌል ተነስቼ ነው እንግዲህ ወደ ተለያዩ ሀገራት በመሄድ እያገለገልኩ የሚገኘው። እንግዲህ ወደ ትውልድ እንመጣ ነውና የት እንደተወለድ ቤተሰቦችን በተመለከተ እንዴት ወደ ወደ ሀረር እንደሄዳችሁም ይህንን ጨምሮ ከልጅነትን ጀምሮ ተርክልን። መድረኩ ያንተ ነው። እንግዲህ ስለ ትውልድ ታሪኬ ስናገር እናትና አባቴ ከተጋቡ በኋላ ወደ ደጋሀቡር የሚባል ቦታ አባቴ የሰራዊት አባል ስለነበረ ደጋሀቡር የሚባል ቦታ ላይ እናቴን ይዞ ሄደ ከአንድ ታላቅ ወንድሜና ና ከታላቅ የታላቅ እቴ ጋር ከዛ ደጋሀቡር በነበረው ቆይታ ነው እንግዲህ እኔ የተጸነስኩትና የተወለድኩት። የአወላለድ ሁኔታን በተመለከተ አንድ አስገራሚም ታሪክ አለ። ያ ታሪክ እናቴ እኔን እርጉዝ ሆና ለንግድ እንቅስቃሴ ትንቀሳቀስ ነበርና ለንግድ ስራ ለጋሀቡር እኔን ቅሪት ሆና ማለት ማለት ልትወልድ የደረሰችበት ወሯ ገብቶ ዘጠነኛ ወሯ ገብቶ በነበረበት ሰዓት ከደጋ ሀቡር ጅጅጋ የሚባል ቦታ ሄዳ ገበያ ቆይታ ስትገዛ ቆይታ እንደገና ደግሞ የተለያየ እንቅስቃሴ እያደረገች ከቆየች በኋላ መንገድ ላይ ሳትወልደኝ፣ መኪና ላይ ሳትወልደኝ ብቻ ልክ እቤት ስገባ እኔን ወለደች ማለት ነው። እና በጣም ሰዎች ተገረሙ። ሲገረሙ ሰምታ ያው ስሜን ገረመው አለች መንገድ ላይ አልወለድሽም፣ ገበያ ማዕከል አልወለድሽም፣ እንደገና ደግሞ መኪና ላይ አልወለድሽም እና ልክ ስትገቢ ወለድሽ። በጣም የሚያስገርም ነው የእግዚአብሔር ቸርነት ብለው ነው እና ገረሙ የተባልኩት በዛ ምክንያት ነው። እንግዲህ አወላለዴ ይህን ይመስላል። እድገቴን በተመለከተ ደጋቡር የተወሰነ ጊዜ ከቆዩ በኋላ ትንሽ በነበርኩበት ሰዓት እናቴ እና አባቴ ተቀይረው እንደገና ወደ ሀረር ከተማ መጡ። ከሀረር ከተማ ከመጡ በኋላ በልዩ ስሙ ቀበሌ 17 የሚባል ኮንጎ ሰፈር የሚባል ሰፈር እዛ ሰፈር ውስጥ አደግኩኝ። እድገቴ እንግዲህ ይህን ይመስላል። ልጅነት ጊዜ ምን ይመስላል? አሁን በልጅነት ነፍስ ያወቀው ሀረር ነው ሀረር ነው ነፍስ ያወቅኩት ሀረር ላይ የነበርህን የልጅነት ቆይታ ሀረር ላይ የነበረኝ የልጅነት ቆይታ እንግዲህ ብዙ ትዝታዎች አሉ። ከብዙ ትዝታዎቼ መካከል አንዱና ዋና የምለው በልጅነቴ አንድ ታሪክ አለኝ እና የስድስት ዓመት ልጅ አካባቢ ሆኜ አባቴ እቴንና ወንድሜን ቁልቢ ገብርኤል የሚባል በዓል ነበረ የቁልቢ ገብርኤል በዓል እናቴ አባቴ ታላቅ እህቴን ታናሽ ወንድሜን ደሞ ይዞ ስለት አለብን ብለው ጉዞ ጀመሩ። አባቴን ጉዞ ሲጀምር እኔ እመጣ አለሁኝ መሄድ አለብኝም ማክበር አለብኝ ያልፉት አባቴ ና ና አለኝ። አባቴ ቀልድ መስሎት እሱ ሄደ። ከሄደ በኋላ ተከትዬ እስከ ደንገጎ በግሬ ሄጄ ከዛ በኋላ ትንሽ ሲደክመኝ አባቴን የሚያውቅ አንድ የፖሊስ ሻለቃ ማነው ሻምበል የነበረ ሰው ነበረ። ያ ሻምበል አባቴን ስለሚያውቀው በመኪና ጭኖኝ ቁልቢ ድረስ። እናቴ ጠፍችባት ስለነበረ በጣም አዘነች። በእግሯ እንግዲህ እስከ ቁልቢ ድረስ መጣች። እኔም ደግሞ ፖሊስ ስቴሽን ተያዝኩና ያው ማስታወቂያ ተነገረ ማለት ነው። በግምት አምስትና ስድስት ዓመት የሚሆነው ገረመው በቀለ ስለጠፋ ወላጆች መታችሁ መረከብ ትችላላችሁ እና ተብሎ በዚያ ይህን አጋጣሚ አረሳው። እንግዲህ ምንድነው ሃይማኖታዊ ፍላጎትና ፍቅር ያለኝ እግዚአብሔርን የመፈለግ ቴንደንስ ሲሆን ልብ ያለኝ ሰው እንደ መሆንኩ ነው። በዛ ሰዓት እንግዲህ የተረዳሁት ና ይህን ይመስላል። በልጅነቴ ያለኝ ገጠመኝ ማለት እንግዲህ የልጅነቴ ታሪክ ሌላው ትንሽ ከፍ ማለት ሲጀምር ወደ 17 እና 16 ዓመት ላይ ሲሆን ጌታን ኢየሱስ ክርስቶስ ተመስክሩልኝ ጌታን ተቀብዬ ጌታን የማመልክበት ሰዓት ነበረ። ጌታን ሳመልክ ትዝ ከሚለኝ ዋና ነገር አሁን ያለችው የሙሉ ወንጌል ቤተክርስቲያን ከ አማኑኤል ባፕቲስቶች ጋር አብራ ነበረ ጌታን የምታመልከውና የምታገለግለው። በዛን ጊዜ እኔም በዛ ቤተክርስቲያን ውስጥ ከነበሩ አገልጋዮችና ቅዱሳን ጋር በተለይ ለፓስተር ቲቻ፣ ፓስተር ተክለመድን አሁን ወደ ጌታ ሄደዋል፣ ሻለቃ አለሙ፣ ሌሎችም ቅዱሳንና አገልጋዮች ባሉበት በዛ ቸርች ውስጥ ከባፕቲስቶች ጋር ስነ አመልክና ስናገለግል ቆየን። መጨረሻ ላይ አንድ የጸጋ ስጦታ የሚባል ግሩፕ ነበረ። እዛ ውስጥ እኔም እግዚአብሔር አንዳንድ መገለጦችን እና ትንቢቶችን ይሰጠኝ ስለነበረ እዛ ውስጥ አቅፌ እንዳድገ ተብሎ ወደዛ ጉባኤ ወይንም ደግሞ ወደዛ እንትን ሄድኩኝ ማለት ነው፣ ወደዛ አገልግሎት ውስጥ። እዛ አገልግሎት ውስጥ በነበርንበት ሰዓት የነበረውን ነገር ነው አላጫውትም ልመሰክር ምፈልገው እዛ ውስጥ እየጸለይን እያለ እግዚአብሔር እንደሚያሰፋን እንደሚያበዛን በግልጽ ተናገረን። ሄድንና ለመሪዎች ነገር ናቸው። አይ የልጅ ነገር ነው አሉ። በኋላ ግን ሲመካከሩ ቆዩና ለምን አናስብበትን? ተብሎ አሁን ከአማኑኤል ባፕቲስት ጋር አብረን የነበረን የግዴታ እንደ አብርሃምና እንደ ሎጥ እረኛ በረኞች መካከል በተፈጠረው አይነት ሁኔታ በሚመስል አይነት ነገር ለመስፋት እኛም ተለይተን ሙሉ ወንጌል ወጣን። ባፕቲስቶችን በነበራቸው በዛ ቦታ ቆዩ። ያው ጥል ሳይኖር እንዲሁ ግን በሰላማዊ መልኩ ተለይተን ሄድን። እዚያ መጀመሪያ መለክ ነው፣ ያው ራስ መኮንን አዳራሽ ውስጥ ነበር። ራስ መኮንን አዳራሽ በነበረን ቆይታ ቅዱሳን እየበዙ መጡ። ወንጌል በጣም ይሰራጭ ነበር። ከዛ ጁኒየር አዳራሽን ማን መድኃኔ ዓለም አዳራሽ ሄድን። ከዛ ከመድኃኔ ዓለም አዳራሽ ወጣንና ጁኒየር አዳራሽ። የሚገርመው ነገር ትምህርት ቤቶች ነበር ነው የምንሄደው ላይ ነበረ ጁኒየር አዳራሽ ከገባን በኋላ በሁለት ፈረቃ ሆነ። እሱም ጠበበን። እሱ ከጠበበን በኋላ ጸሎት ተጀመረ። በዛ ጸሎት ውስጥ እግዚአብሔር የሚናገር ጀመር። በመሃል ደግሞ አንድ ፓስተር ፓስተር ሰይፉ የሚባሉ መጥተው መልእክት ተናገሩ። ወደ ስቴዲየም እንደምንወጣ ስቴዲየም ከወጣን በኋላ ያው ህዝቡም እየበዛ መጣ። ወንጌል ስርጭትም እየተስፋፋ ቀጥሎ የሆነው ነገር ምንድን ነው? በየአብያተ ክርስቲያናት መከፈል ነው። ያም በአራት በሶስት አጥቢያ ተከፈልን። አካዳሚ አራተኛና ሸንኮር አጥቢያ ተብለን ከፍለን አጥቢያ ወተን ሁላችን በዛ ቀጠልን። በዛ ውስጥ እግዚአብሔር በጣም በጣም ትልልቅ ስራዎችን ይሰራ ነበረ። እስፔሻሊ ደግሞ ፐርሰናል በእኔ ህይወት ውስጥ እግዚአብሔር ያደርግ የነበረውን ነገር ሳስብ አሁን በጣም የሚያስደንቁኝ ብዙ ምስክርነቶች አሉ እኮ እሱን እንስማ። እሺ፣ እንግዲህ ከማረሳው አንዱ ምስክርነት አንድ ጊዜ እግዚአብሔር አንድ ነገር ይናገረ ነበር። በቤቴ ተቀምጬ እያለው እየጸለይኩ አንተ በእጅህ ታምራት አደርጋለሁ፣ ታምራት አደርጋለሁ ሲለኝ ግልጽ የሆነ ነገር አልሰማሁምና እግዚአብሔር የሚያደርገውን ታምራት እጠብቅ ነበረ። እየጸለይኩ ያለ አንድ ቀን በጣም የሚሰቀጥጥ በጣም ኃይለኛ የሆነ ድምፅ ጮህ ተሰማ። የጮህ ድምፅ ነው እና ልክ ከቤት ወጥቼ ሲሄድ አንድ እናት የአራት ዓመት ተኩል ህፃን ልጇ ምጣድ ውስጥ ገብቶ የምጣዱ ሽቦ ተላቆ ጭንቅላቱ ውስጥ ይገባና ልጁ ይሞታል። ልጁ ከመቶ በኋላ እናትየዋ ልጁን አቅፋ ውጭ ወጥታ መጮህ ጀመረች። እኔ ደረስኩኝ። ልጅ ሞተ ተቀበለኝ አለች እና ልጁን ስቀበል እውነትም ትንፋሹ ተቋርጧል፣ የልብ ምት የለም። በቃ ባጭር ቃል ሞቷል ልጁ። አንድ የጤና ባለሙያ ነርስ የሆነች ነበረች እና መጣችና አየችው፣ ነካካችሁና ገሪ እንዳትደነግጥ ሳኑ ኤክስፓየር ዳርጓል አለችኝ። አያው ሞቷል ነው አጭር ቃልና፣ ይሄን ነገር እየሆነ ያለ ያ አንድ ድምጽ መጣ። ያ ድምጽ ታምር አደርጋለው ያልኩ ቀን አሁን ነው አለ አስቀደስ። በቀጥታ ልጁን ይዤ ወደ ጓዳን የገባሁት የተወሰኑ አንድ ሁለት ሰዎች ብቻ አብረው እንዲቆዩ አደርኩና ወደ ጓዳ ገብቼ በርም ዘግጬ ጓዳውን በርዘግጬ መጸለይ ጀመርኩ በትንሣኤው ጌታ በናዝሬቱ በኢየሱስ ክርስቶስ ስም እያልኩ መጸለይ ሲጀምር ምንም ነገር የለም። ትንሽ አሁንም ጸሎቴን ቀጠልኩኝ። ከአንድ ከሰላሳ ደቂቃ በኋላ የልጁ ሰውነት መሞቅ ጀመረ። የልጁ ሰውነት ሲሞቅ እኔም እምነትና ኃይል ደግሞ ጣም ጨመረ። በትንሣኤው ጌታ በናዝሬቱ በኢየሱስ ስም የትንሣኤ ኃይል መንፈስም ብድግ አለ። ልጁ አይኑን ገለጠ። እናቱን ጠራናትና። እናቱ ጋር ያው ሄደ ማለት ነው። እንደዚ አይነት ታምር ጌታ ሲያደርግ አይቻለው። ክብሩ ለጌታ ይሁን ምስጋናው ለሱ ይሁን። ሌላም ታምር አይቻለው ነው እንዴ የታምራት የሚባሉትን ነገሮች እንዴ አባወራ ደስ ይለኛል። አንድ ጊዜ ደግሞ ደ ድሬዳዋ ለኮንፈረንስ አገልግሎት ተጠራሁና በአንድ ቸርች ስናገለ ሳገለግል ቆየሁና ወዲያው አንድ የታመመ ወጣት ነበረ። ሄደን እንድንጸልይለት ለሽማግሌዎች ጥሪ ደረሳቸው። ከዛ ጥሪ ደርሷቸው ለመጸለይ እየተጓዘን እያለ መሀል ላይ አንድ ሰው መጣና ልጁ ሞቷል፣ በቃ አንድ ፊቱን ለቀብር ትመጣላችሁ፣ ልጁ ሞቷል አሉ። አይ እኛ ጉዞ ጀምረናል፣ መጸለይ አለብን። ልጁ ቢሞትም የትንሳኤ ጌታ ነው የምናመልከው። ልጁ ይነሳልን። ይሄን አልኳቸው። ከሞተ ለምንድን ነው የምንሄደው እንዴት ነው ይሄ እግዚአብሔርን መፈታትን አይሆንም ማለት አይ እግዚአብሔርን መፈታትን ሳይሆን እግዚአብሔርን ማመን ነው የሚሆንልንና እንሂድ አንሂድ አሁን ለሁለት ተከፈለ የተወሰኑት ቀር እያላቸው የተወሰኑት ደግሞ እስኪ የሚሞክር አይነት ነገር ሄድን ስንሄድ ልጁ በአልጋ ላይ አስከሬኑ ተኝቷል ስነካ ኦልሬዲ ሞቷል ያው አንድ ሌላም እህት መጣችና አሁንም ማን ነው አንድ ዶክተር ልጁ አርፏል። ኦረዲ እንግዲህ ምንም እንትን አያስፈልግም አሉ። አይ እኔ ጸልያለሁ፣ እንጸልይ አልኳቸው። በቃ ሁሉም ለመጸለይ ትንሽ እንትን አላቸው። የመጸለይ ጀመርኩ። እየጸለይኩ እያለ ጌታ ይነሳል አለኝ። ይነሳል ሲለኝ፣ አሁን ጌታን ጠየቅሁት። ጌታ ሆይ በትንሣኤ ቀን ነው የሚነሳው ወይንስ አሁን ነው የሚነሳው አልኩት። አሁን ነው የሚነሳው አለኝ። በጌታ በኢየሱስ ስም ይሄ ወጣት ይነሳል። ጌታ ተናግሮኛል አልኳቸው። ናናናና አሉና ሉና ወደ ጓዳ ወሰዱኝና ትንቢቱን አሻሽለዋሉ። እሺ አሻሽለዋሉ አልኩና ጠሯቸው። እናም በዚያው አስከሬኑ ቦታ ነው አሁንም ያለነው። የሰራዊት ጌታ እግዚአብሔር ይላል ይሄ ልጅ ይነሳል ይለኛል አልኳቸው። ተናደዱ፣ ገፋፉና አውጡኝ ከዛ ለትራንስፖርት የምትሰጥ ፖስታ ነበረች። እሷን ፖስታ ገንዘቧን ከለከሉኝ። ያው በቃ በራሴ ጊዜ ዝም ብዬ ጉዞ ጀመርኩኝ። ወደ መናኸሪያ ሄድኩኝ፣ መኪና የሚይዝበት ቦታ ሄድኩና፣ ምንም ገንዘብ የለኝም። ሚኒባስ ውስጥ ተሳፍሬ ቀጠልኩኝ። ጌታ እንደሚያደርገኝ አድርገኝ ብዬ ነው። ለካ መጨረሻ ላይ አንድ የሚያቀኝ ሰው ነበረ እና ሂሳብ ሲጠየቅ የኔንም ሂሳብ አብሮ ከፍሏል። ከዛ መጣና ረዳቱ የርሶ ተከፍሏል፣ ያንተ ተከፍሏል አለ። ቲንክ ዩ ማን ከፈለ ስላቸው፣ አይ ከኋላ ነው ተከፈለው አሉ። ዋናው መከፈሉ ነው። በሰል እየተጓዝኩ እያለ ልክ አንድ ቦታ ላይ ስንደርስ ዓለምያ የሚባል ቦታ ለእዛ ስንደርስ ስልክ ተደወለልኝ። የእግዚአብሔር ሰው፣ ያ ያልከው ወጣት ተነስቷል እና በጣም እግዚአብሔር ድንቅ ነገር አድርጓል፣ ጸሎታችንን ሰምቶ አይ የሁላችንም ጸሎት አይደለም የሰማው አላቸው። ምንድን ነው እምነት ያስፈልጋል፣ መጸለይም ያስፈልጋል። የሞተን እንደሚያስነሳ ምናምን ከሆነ የትንሣኤ ጌታ ምናምን ከሆነ ኢየሱስ ክርስቶስ የሞተን ማስነሳት የሚችል አምላክ እንደሆነ ልንዘነጋ ይገባል። እዚህ ላይ ግን ምናልባት አሁን ይሄ አንተ ስለሰማህ ነው እና አንዳንድ ጊዜ ሰዎች በስሜት ሄደው የሞተውን ልናስነሳለን ብለው ብዙዎችን ያሰደቡ ሰዎች አሉና፣ እግዚአብሔር ሳይናገር የሞተው ሊነሳን ማለት አይደለም። እግዚአብሔር ማስነሳት የሚፈልገውን ሰው ብቻ ነው የሚያስነሳው። እና ድምፅ ሰምተ ከእግዚአብሔር ማረጋገጫ ካላገኘ የሞተ ይነሳል ብሎ ሰዎች እንግዲህ በዚህ ደግሞ ሄደው በጣም በጣም ጥሩ ነገር ያነሳው እውነት፣ ይሄ በጣም ጥንቃቄ ሊደረግበት የሚገባ ጉዳይ ነው። የእግዚአብሔር ሰዎች ሁልጊዜ ድምፅ ይሰማሉ። ድምፁን ተከትለው ነው ወደ እርምጃ ወይንም ደግሞ ወደ አክሽን የሚሄዱት። እኔ ያንን ድምጽ ባልሰማ ኢቨንም ሰምቼ ማረጋገጫ እግዚአብሔርን የጠየቅሁት ምንድነው በትንሣኤ ቀን ነው ወይንስ አሁን የሚነሳው የሚለውን ጥያቄ ምን ልጠየቅ የፈለግሁት ማጣራት ስለምፈልግ ነው። ድምፅ ሳይሰሙ የእምነት እርምጃ ብቻ እንራመድ ብለው ዝም ብሎ ጊዜ ማጥፋት እሱ ትክክል አይደለም፣ እንደተባለውም የእግዚአብሔርን ስም ማሰደብ ነው። ሌላው ደግሞ ትልቅ ቤተክርስቲያንን ለትልቅ ስደትና ችግር የሚዳርግ ጉዳይ ሊሆን ይችላል። አዎ ይሄ ጥንቃቄ ሊደረግ የሚገባው ጉዳይ ነው ብዬ ነው የማልፈው። አዎ እንግዲህ በአገልግሎት ህይወት፣ በተለይ ደግሞ በመጀመሪያ ጊዜ ጌታን ከተቀበልኩ በኋላ ለመጀመሪያ ጊዜ ድምፅ ሰምተ አገልጋዮች ያሉ ነገር ነበርና እሱን ወደኋላ ልመልስ። አዎ እንግዲህ በመጀመሪያ እግዚአብሔር እኔን ሲናገረኝ ለመጀመሪያ ጊዜ እንግዲህ የመለኮትን ድምፅ የእግዚአብሔርን ድምፅ የሰማኸው መቼ ነው? እንዴት ነው? እስኪ ንገረን። እሱ እግዚአብሔር መጀመሪያ ሲናገረኝ እኔን የተናገረኝ መጽሐፍ ቅዱስ እያነበብኩ ያለው ነው። የመጽሐፍ ቅዱስ ቃል በጣም ፓወርፉል እና ኃይለኛ መሆኑንም የተረዳሁት ከዛ በኋላ ነው። መጽሐፍ ቅዱስ እያነበብኩኝ ከራይ መጽሐፍ ነው እየጀመርኩት ስራህንና ድካምህን አውቃለሁ፣ ከፊተኛው ይልቅ የኋለኛው ስራ እንዲበዛ አውቃለሁ የሚል ቃል መጣልኝ። ያን ቃል እያነበብኩ እያለ ልዩ ሀይል ነው በላይ ላይ የወረደው ልዩ ተመስጦ ውስጥና የእግዚአብሔር ክብር ውስጥ ነው የገባውት። ከዛ በኋላ የሚገርም ነገር ህይወቴ እየተለወጠ እየተቀየረ እግዚአብሔርን ከፊት ይልቅ እያከበርኩ የሚሄድበት አይነት ሁኔታ ነው የተፈጠረው። እግዚአብሔር መልእክት ይሰጠኛል፣ ይናገረኛል። በቃል ውስጥ ትልቅ የሆነ እምነትና መረዳት ነው ያለኝ እና ይሄ የልጅነቴ ትልቁ ጌታን በተቀበልኩ ጊዜ ያገኘሁት መረዳት ነው። ሌላው አንድ ጊዜ ድምፅ ይሰማል። ቤት ውስጥ ሆኜ በምጸልይበት ሰዓት ኦ ልክ ነህ። አሁን ቤት ውስጥ እየጸለይኩ ጾምጸሎት ይዤ ነው እየጸለይኩ ያለ መጀመሪያ ጌታ የተናገረኝ ትልቅ ነገር እየጸለይኩ ቆየ። በኋላ ወደ ቸርች ሄድኩኝ። ቸርቼ እጄ አንድ አገልጋይ እያገለገለ እያለ ወደዚህ ወደ ትሁት መንፈስ ወደ ተሰበረ በቃል ላይ ወደ ሚንቀጠቀጥ ሰው እመለከታለሁ የሚል ቃል ተናገረ። ያ ቃል ሲመጣ የእግዚአብሔር መንፈስ በሀይል ወደ ነው የመጣ ከመሬት ወደ ላይ ነው፣ ያ ቃል እንደዚህ አነሳኝ። ከዛ ተነስቼ እንትን እያልኩ እያለ አንተነ ስሜን ብቻ መናገር ነው የቀረው፣ ከንደዚህ ከእንደዚህ አይነት ቦታ ነው የመጣው ለትልቅ አገልግሎት እፈልግሃለሁ የሚል ድምፅ። ሰማ ማለት ነው። ይህን ሰምቼ ከወጣው በኋላ ሴጣን መሃል ላይ አንተም ብሎ አገልጋይ አንተ ማንህና ነው የምታገለግለው? አንተ እግዚአብሔርን አታገለግልም፣ ምክንያቱም አንተ አዲስ ነህ አለ። ከዛ ትጥቂት እየልኩ እያለ ድምፅ፣ አሁንም ሁለተኛ ድምፅ ሰማው። የሰማውት ድምጽ ምንድነው? ባሪያዬ ዳዊትን አገኘው። በነገራችን ላይ ባሪያዬ ዳዊትን አገኘት፣ ቅዱስ ዘይትን ቀባሁት እጄ ትረዷለች፣ ክንዴም ታጽኗለች። አመፃ ልጅ ግፍና አይጨምርበትም። ጠላት በርሱ አይጠቀምም። ጠላቶቹን ከፍሶ አጥፋለሁ የሚል ድምፅ ሰማው። ይሄ ድምጽ እኔ ቃሉንም እንኳን በደንብ አንብቤ አይደለም ተረድቼም አይደለም። በጣም ውስጤ በጣም ይመላለስ ጀመረ። ቀጥታ አንተ ሰይጣን ቅድም የተላቀ አታገለግልም ማለትኝ፣ እኔ ወደፊት ግን እግዚአብሔርን እንዳውም ብዙ አስታወስከኝ፣ ወደፊት የበለጠ ነው እግዚአብሔርን የማገለግለው ብዬ ሄድኩኝ። በቤቴ መጸለይ ጀመርኩ። ከዛ በኋላ ጠንካራ የሆነ ጾምና ጸሎት ይዤ መጸለይ ጀመርኩ። እየጸለይኩ ያለ አንድ ቀን የሆነ ነገር ተፈጠረ። የተፈጠረው ነገር ምንድነው? ልቅ ጸልዬ ጨርሼ ጋደም እንዳልኩኝ በጣም ግዙፍ የሰው ቅርጽ ያለው ነገር ግን ግዙፍ ፍጡር ወደ ወደ አለሁበት ወደ እናቴ ቤት ነበርኩኝ ያን ጊዜ ይገባል። በጣም የሚያስፈራ ነው። በጌታ በኢየሱስ ክርስቶስ ስም ውደቅ አልኩት። አይወድቅም። ዲያብሎስን ተቃወሙት ከእናንተ ይሸሻል ተብሎ ተጽፏል ብዬ ገሰጽኩት፣ አይሄድም። ደነገጥኩኝ። እኔ የጌታን ስም ጠርቼ ተቃውም የማይሄድ ይሄ ምንድነው? ጌታ ሆይ ምንድነው? በቃ አሳልፈ ልትሰጠኝ ነው እያልኩ እያለ ደሞ መላእክትን ስላንተ ያዝልሃል ተብሎ ተጽፏል እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መላእክቶች ይሰፍራሉ ነው የሚለቀለ፣ አለ እና እኔ ምንድን ነው እያልኩ እያል እንዲህ የዘቀጠ በለው አለኝ። ሰማይና ምድር ያልፋል ቃሌ ግን አያልፍም በለው አለኝ። መንፈስ ቅዱስ ነው ያለኝ። ሰማይና ምድር ያልፋል ቃሌ ግን አያልፍም ብዬ ገና መናገር ሲጀምር እንዲህ የዘቀጠ ወደ ውስጥ ሲገባኝ፣ እሱ ስለገባ ደስ አለኝ። ግን በኋላ የሚመጣም ስለመሰለኝ ትንሽ ውስጤ ሰጋ ሲል እግዚአብሔር አንድ ነገር አሳየኝ። ያሳየ ነገር ምንድን ነው? አይኖችን አንሳና ተመልከት ሲለኝ አይኖችን ዲ አንስቼ ስመለከት ዙሪያዬን የሚከቡ ነጫጭ ክንፍ ያላቸው መላእክቶች ከበውኛል። ያ ብቻ አይደለም። አንዱ መላእክን በዚህ ወደዛ አካባቢ ስመለከት ሰይፍ የያዘ ፊቱ የሚያስፈራ በጣም የሚያስገርም ግርማ ያለው መላእክ ሰይፍ ይዞ ቆሟል። የሚጠብቀኝ እንደማይተኛ እንደማንቀላፋ፣ በመላእክት እንደምጠበቅ ያን ጊዜ ያየውና ጌታን እያመሰገንኩ ተንበርክኬ ስጸልይ እየጸለይኩ እያለ አንድ አስደናቂ ነገር አየሁ። ምን አያለው? አንድ መልአክ ከአናቴ አካባቢ አንድ መልአክ ደግሞ ከዚህ ከእግሬ አካባቢ ሆኖ በነጭ ክንፋቸው እንደዚህ ከበኝ። እኔ ውስጥ የሚፈሰው ኃይለኛ እሳት ነው፣ ኃይለኛ እሳት ነው። ጌታን እያመሰገንኩ እየጸለይኩ እያለ እንዲያውም በራእይ ይመለከት ነበረ፣ ጥቋቁሩ ፍጥረታትን ፍጥረታት የሚመስሉ ነገሮችን መላእክቶች በሰይፍ እየዙ እየቀጠቀጡ ሲያባረሩቻቸው ከዛን ጊዜ ጀምሮ ሰይጣንን ፈርቸውም አላቅም ሰይጣን በጣም የተሸነፈ ደግሞ እኛም በእግዚአብሔር ጥበቃ ውስጥ ያለን ሰዎች እንደሆንን እግዚአብሔር እኛ እንደሚጠብቅ ተረዳሁ። በዚህ መሃል እንግዲህ የጌታንም ድምፅ ሰማው። እዚህ ጋር ሳረሳ ምነግርህ ነገር እየጸለይኩ እያለ በዚህ መሃል ማለት ነው ትልቅ ተራራ አየው። ያንን ተራራ ካየው በኋላ አንድ ሰው ልዩ የሆነ ካባ የለበሰ ሰው ይመጣና መሰዊያ ላይ መሰዊያ አለ። በመሰዊያው ላይ ደግሞ ያለ መሥዋዕት አለ። እንዲህ ያደርግና በጁ በያዘው እንደ በትር አይነት ነገር ከአለት ውስጥ እንዲህ እሳት ይለኩስና ይህንን እንትኑ መሰዊያውን ሲያነድዋየው ጌታ ይሄ ሙሴ ነው አለ። በመንፈሴ አንተም ለህዝቤ አገልጋይና መሪት ሆናለ ብሎ ያን ጊዜ እግዚአብሔር ተናገረኝና ይህንን በህይወቴ ዘመን በጣም እማረሳው ነው። ሌላው ምስክርነት ወተር የሚባል አገር ለአገልግሎት ሄድኩና እዛ አንድ አራት ቀን ካገለገልኩ በኋላ አንድ ቀን ግን የተለየ ነገር ሆነ። ያ የተለየ ነገር አንድ ሴት ወራ ደርሶ መውለድ አቅቷት በጣም እየተጨናነቀች እንዳለ ቅዱሳን ሲናገሩ ሰማሁ ወደ ሆስፒታል እንዳይወስዷት ምንም ገንዘብ የላትም እሷን ማሳከሚያ ገንዘብ ከየት ስለማይመጣ እሷን ለመውሰድ ማንም ሪስክ መውሰድ እንደማይችሉ ይናገሩ ነበርና እባካችሁ ወደዚህ ሴት ውሰዱኝ አልኩና ሄድኩኝ ሲሄድ እያማጠች ነው እያማጠች ቤተሰቦቿ እዛ አሉ አዋላጆች ደግሞ የሚባሉ አሉ። አዋላጆች ደግሞ እህበ ይለዋታል። እሷ ደክማታል። ከዛ እኔ ጠጋልኩና፣ እህቴ የጌታ ኢየሱስ ክርስቶስ ስም ጥሪ። እኔ ጸልያለሁ። ኢየሱስ ጌታ ነው እያልሽ ብቻ ጌታ ሆይ በሰላም ገላግለኝ ብለሽ ጸልይ። እኔ ላንቺ ጸልያለሁ አልኩና ወደ ጓዳ ገብቼ መጸለይ ጀመርኩ። እየጸለይኩ እያለ ጌታ በሰላም ትገላግላለች፣ ወንድ ልጅ ነው የምትወልደው አለኝ። ዛ በጸለይ ጀመርኩ። እየጸለይኩ እያለ በመሀል ሰዓት ያለው ሰዓቱ ናይና አሁን ልጄ ሰዓቱ ደርሷልና አመስግነኝ። እንደዚህ ብሎን ጌታ እየጸለይኩ እያለ ሴትዮዋ አበቃላት ሞተች፣ ምናምን ማለት ጮኸት ተጀመረ። ቲ ጌታ ሆይ ወልዳለሽ ነ ያልከኝ እንጂ ወንድሊት ትሞታለሽ አላልከኝም። በቃ አቃታ። ከዛ አሁንም ድምጽ ሰማው አመስግነኝ የሚል ድምፅ ማመስገን ስጀምር ልክ ብቻ ማማጥ ጀመረች። እሷ ማመስገን ሲጀመር አንድ ሴት ውስጥ ያለ መንፈስ ኡ ብሎ ጮኸ። እባብ አይነበር እኔ ከዛ በፊት እባቡን መገሰጽ ሲጀምር ነው። በዚህ ሰዓት ኡ አለና ወደቀ። ልጅቷን ሊገል የነበረ መንፈስ ነው። ስትገላገሉ ተገላገለች። ከተገላገለች በኋላ ጌታን አመሰገንንና በሶስተኛው ቀን ሲመጣ እሷም እንግዲህ ሰው ጋብዛ ነበረ አንድ ቄስ ገብተው ጠበል እየረጩ ነበረ እጋልኩና እንዴት ሰላም ነች ወይ አዎ ኔ ጌታ እግዚአብሔር ይመስገን እንግዲህ በእምነቴ ነው የምጸናው ያው ስለጸለይክልኝ አመሰግናለሁ ማለት እኛ ጭንቅ ተረሳና ማለት ነው እኔ እዚህ ጋር የተረዳሁት ምንድነው አንዳንድ ጊዜ ተአምር እንኳን ሆኖ ሰዎች ሊያምኑ የማይችሉበት አይነት ሁኔታ ሊፈጠር እንደሚችል በዚህ አይነት ሁኔታ እንዲያው ታምር ተደርጎ ሰዎች አላመኑም ብለው ለሚጨነቁ አገልጋዮች ወይም ለሚያስቡ አገልጋዮች ይህን መልዕክት አስተላልፋለሁ። ታምር ተደርጎ ሰው ላያምን ይችላል፣ ነገር ግን እግዚአብሔር የሚያድንበት መንገድ ሰፊና ልዩ ልዩ ነው። አዎ እውነት ነው። እንግዲህ ታምራት ብቻ ሰዎችን ወደ ጌታ አያመጣም። ሰዎች በልተው ጠጥተው ጌታ እንክርተው ሄደዋል። እውነትና እውነትን መከተል ብቻ ጌታ የሱስ ክርስቶስን መከተል ነው፣ ወደ ህይወት የሚያመጣው። ለማንኛውም ተመልካቾቻችን እየተከታተላችሁ የምትገኙት በኢቫንጀሊካል ቴሌቪዥን የሚተላለፍላችሁ የህያው ምስክር የሰኞ ቴሌቪዥን ዝግጅታችን ነው። እንግዲህ ይህንን ዝግጅት እንቀጥላለን። እረፍት ላይ ደርሰናል። ከረፍት በኋላ እስከምንገናኝ እዛው ባላችሁ ቀጠሉ። ይህ ህያው ምስክር ነው።